ሰላም ሰላም፣ ጤና ይስጥልኝ ዲጄ አቤ ቤተሰቦች እንደምን ናችሁ? ወይ ሆይ! ሰሞኑን እንግዲህ መቼም ጆሯችሁ ጾም አይደር ተብሎ የለም። ሰሞኑን እንግዲህ የአትሌት ግለት ቡርቃ እና የባለቤቷ ጉዳይ ያው የተንሸራሸረ ነበር። እኔም እሷ ልክ ኢንተርቪው እንዳደረገች እኔም የራሴን ሀሳብ ሰጥች ነበር እዛ ደግሞ ብዙዎች የባለቤቷን ምላሽ ይጠብቁ ነበር፣ እኔ ጨምሮ ልክ እንደጠበቅ ነው። እዛ ደግሞ የሶሻል ሚዲያ ወጋጋታ ምናምንም ይቅረብ ይቅረብ በሚለው ጉዳይ ሰይፉም አቅርቦት ነበር። እሱም ብዙ ነገሮች አወራ። እሷ በተናገረችው መሰረት ላይ ተደግፈው ጥያቄዎች ቀረውለት ተናገረ። ብዙ እውነት የሚመስል ነገር አለ። አሁን የኔ ሀሳብ የእሱ ልክ ነው የእሷ ልክ አይደለም ምናምን ለማለት አይደለም ግን ብዙ መጠየቅ የነበረባቸው ጉዳዮች ተድበስብሰው አልፈዋል። ከሱ ብቻ አይደለም፣ እሷንም ራሱ ብዙ ጥያቄዎች መጠየቅ ሲገባ ተድበስብሰው ያለፉ ነገሮች አሉ። ሰይፉ ላይ እና ሰውየው ሰሞኑን ልክ ሰይፉ ከመቅረቡ በፊት እንደተደበደበ የአዲስ አበባ ፖሊስ ደግሞ እኔ አልያዝኩትም እንዳለ፣ ይህ ማለት በህገ ወጥ ሰዎች ነው የተያዘ ማለት ነው እና ይህ ሁሉ ነገር ሁኗል እና ሲቀርብ ሰይፉ ጋር ፊቱ አብጦ ምናምን ነው የቀረበው እና ይህ ሁሉ ነገር እየሆነ ሰይፉ ለምን እንዴት ሁነን የተያዝከው ህጋዊ ህግ ባለበት ሀገር ህገ ወጥ በሆኑ ሰዎች ሲያዝ ለምን ነው በዚህ መልኩ እንደዚህ ያደረጉህ ምናም ብሎ አጣርቶ መጠየቅ አልፈለግም ለምን እንደሆን አልገባኝም። ማለት ጉዳዩ ፖለቲካዊ ይዘት ያለው ነው የሚመስለው እና ለምን ስር መሰረቱ ድረስ መጠየቅ እንዳልፈለገ ሰይፉ ለእኔ ግልጽ አይደለም። ሰውዬው ፈርቶ ነው እንዳይባል ሌሎች ሚዲያዎች ላይ ቀርቦ ቃል በቃል የሆነውን ነገር እየተናገረ ነበር እና ሰይፉ ለምን እንደዚህ በግልጽ መጠየቅ እንዳልፈለገ ህግ ባለበት ሀገር ህግ ወጦች በግል ጉዳይ ተነሳስተው ሰውን እንዴት እያስቀየሙ እንደሆነ ይህ ነገር ግልጽ ላለማድረግ ለምን እንደፈለገ አልገባኝም። እና አሁን ይህ ሰው ሌሎች ሚዲያዎች ላይ ሰሞኑ ቀርቦ ነበረ። የተመታውን የጎን አጥንቱን ወገውሉ ተጠቅዶ ነው ያለው የጎናጥን እንደተሰበረ ብዙ ችግር እንደደረሰበት ለቀጣይም እያስፈራሩት እንደሆነ በቤተሰቦቹ በልጆቹ የእሱም ህይወት አደጋ ላይ እንደሆነ እየተናገረ ነው እና ፍርድ ቤት አይቶታል ጉዳዩን። ፍርድ ቤት መቼም ለማንም ለማንም አያዳላም። እውነት እና መረጃ እና ማስረጃ እስካለ ድረስ ታዋቂ ነህ፣ ታዋቂ አይደለም፣ ምንምን ምንም ምንም አይነት እንትን የሚካሄድበት ቤት አይደለም። ለሁሉም እኩል አይነት መመሪያ፣ እኩል አይነት ህግ የሚሰጥበት ቤት ነው። ይህ ደግሞ ሰባት ዓመት ተከራክረውበት የመጡት ጉዳይ ስለሆነ ህግ አይቶታል። ከዚህ በኋላም ህግ ማየት ይችላል። ህግ ባለበት ሀገር ማንም ግሩፕ እየፈጠረ የግለሰቦችን መብት በዚህ መልኩ ሲጥስ፣ ትልልቅ ሚዲያዎች፣ ሰይፉን ያክል ሚዲያ ደግሞ እነዚህን ሰዎች እንደዚህ ህገወጥ ደብዳቤዎች ለምን እንዲያደርጋሉ ብሎ ጥያቄውን ግልጽ አድርጎ ለህዝቡ እንደማቅረብ ለምን አድበስሶ ማቅረብ እንደፈለገ ለእኔ በጣም ትንሽ ግራ ስላጋባኝ ነው። ለማንኛውም ፍርድ ቤት አይቶታል። ከዚህ በኋላም ፍርድ ቤት ማየት የሚችለው ጉዳይ ነው። ካልሆነ ደግሞ ልክ በነሱ በእሷም በሱም ባሉ ቅርብ ወዳጆች የሚፈታ ችግር ነው። መፈታትም ይችላል። ምናልባት ይመስለኛል አንዳንዴ ሰዎች በፍቅር ንድራ ስትለያዩ እንደ ልህም እንደ ጥቃትም ለምን ተወጪ ለምን ተወይ ምናም በሚል አይነት ሰጣ ገባ ውስጥ ተብሎ የተፈጠረ ጋጋታ ነው የሚመስለኝ እንጂ እዛ ደግሞ ከአስራ አንድ ቤት አንድ ቤት ተሰጠይ ተዋለው አይነት ወደሚል አዝመሚያ መምጣት ማለት ብዙ ሸጦች አሉ ማለት። ስለዚህ ለማንኛውም ፍቅር ይስጠን፣ ሰላም ይስጠን። የነሱ ጉዳይ የሚያጣራላቸው አንደኛው በአንደኛው ሳይጎዳ የሰው ህይወት ሳይጠፋ ሰላም የሚወርድበት ነገር ይፈጠር። ሀገራችን ሰላም ያርግልን። ግን በደቦ ፍርድ ምሰጡ ሰዎች ግን እግዚአብሔር ልቦና ይስጣችሁ። ሰላም